ስኳር ይድናል አዎ ይድናል አይነት ሁለት የስኳር በሽታ ሙሉ ለሙሉ ይቀለበሳል ከብዙ ታካሚዎቻችን መካከል ከስኳር በሽታ ነፃ የሆኑ ታካሚያችንን ታሪክ ላጋራ ሻይ በመጠጣት በባህላዊና ምንነቱ ባልታወቀ መንገድ ሳይሆን የአኗኗር ዘይቤያችን ጤነኛ ባለመሆኑ ምክንያት የሚከሰት በሽታ እንደመሆኑ ከዚህ በሽታ ልንላቀቅ የምንችለው የአኗኗር ዘይቤያችንን በማስተካከል ወይም ላይፍ ስታይል ሞዲፊኬሽን በማድረግ ነው። ይህም የእኛን የተቀናጁ ተግባራት የሚፈልግ ነው። የአመጋገብ ሁኔታችንን ማሻሻል፣ እንደ ሰውነታችን ሁኔታ የአካል ብቃት እንቅስቃሴ ማድረግ እና ሌሎችም የተቀናጁ ተግባራትን ማከናወን ይጠይቃል። በፍጹም ሻይ በመጠጣትና በ15 ደቂቃ የሚቀየር ነገር የለም። ዛሬም የሚጠበቅባቸውና እና የታዘዙትን በሙሉ ቁርጠኝነት በማከናወን የስኳር በሽታን ድል የነሱትን የአንድ ታካሚያችንን ታሪክ ልናቀርብላችሁ ወደናል። ታካሚያችን ታሪካቸውን ልናጋራ መልካም ፈቃዳቸው ስለሆነ እናንተ ስም እናመሰግናቸው እንወዳለን። ታካሚያችን የፍሬም ቀለማ ወርቅ የተባሉ የአርባ አመት ጎልማሳ ናቸው። ወደኛ ከመምጣታቸው ከስድስት ወር በፊት የስኳር በሽታ ተገኝቶባቸው መድኃኒት እንዲጀምሩ ተደርጎ ለስድስት ተከታታይ ወራት በመደበኛነት መድኃኒት ሲወስዱ ቆይተዋል። ቢሆንም ግን እንደታሰበው ለውጥ ባለማምጣታቸው ወደ ሎዛ መጥተዋል። ወደኛ ሲመጡ እለታዊ የስኳር መጠናቸው እስከ 280 የመዘገብ ነበር እንዲሁም የሶስት ወር የስኳር ከመችታቸው 11.3 ነበር። እንግዲህ ይሄ ምን ያሳያል? አንድ የስኳር ታካሚ ላይፍ ስታይል ወይም የአኗኗር ዘይቤ ቢሆን እስካላስተካከለ ድረስ መድኃኒት እየወሰደ ብቻ ቢቆይ ለአደጋ የተጋለጠ ነው ማለት ነው። በዚህ መጠን ስኳሩ በጨመረ ቁጥርና በሰውነታችን በቆየ ቁጥር ለተወሳሰቡ የጤና ችግሮች እንደ ሬቲኖፓቲ፣ ኔፍሮፓቲ፣ ኒውሮፓቲ እንዲሁም ሌሎች የጤና ችግሮች ተጋላጭነት እየጨመረ ነው የሚሄደው። እኚህ ታካሚ ግን በሎዛ በተሰጣቸው መመሪያ መሰረት አመጋገባቸውን በማስተካከል የአካል ብቃት እንቅስቃሴ በማድረግ እና ሌሎች የተቀናጁ ተግባራትን በማከናወን በሶስት ወር ጊዜ ውስጥ እለታዊ የስኳር መጠናቸው ከፍተኛው 88 እንዲሁም የሶስት ወር የስኳር ክምችታቸው ከ13 ወደ 58 ወርዷል። ከሀኪማቸውም ጋር በመማከር የወስዱ የነበረውን መድኃኒት ሙሉ በሙሉ አቁመዋል። የሶስት ወር ክምችታቸው 58 የሆነውም መድኃኒት ካቆሙ ከአንድ ወር በኋላ ነው። ይህ ለእኛ በጣም አስደሳች ነው። ተጨማሪም ኮሌስትሮል እና የጉበት ላይ ስብክምችት የነበረባቸው ሲሆን ኮሌስትሮላቸው ሙሉ ለሙሉ ተስተካክሎ፣ እንዲሁም የጉበት ላይ ስብክምችታቸው ከመካከለኛ ደረጃ ወደ ዝቅተኛ ደረጃ ወይም ከሞድሬት ፋቲ ሊቨር ወደ ማይልድ ፋቲ ሊቨር ተሻሽሏል። ነገር ግን ከዚህ በፊት እንዳለን ተሞክሮ የጉበት ስባቸው በስድስት ወር ቆይታ ውስጥ ሙሉ ለሙሉ ይጠፋል። ለስኳር፣ ለግፊት፣ ለኮሌስትሮል፣ ለሪ ለጉበት ላይ ስብክምችት ክብደት ለመቀነስም ሆነ ክብደት ለመጨመር፣ እንዲሁም ሌሎች ተላላፊ ላለሆኑ በሽታዎች መፍትሄ የከፈለጉ ወደ ሎዛ ስነ ምግብ ህክምና ማዕከል ጎራ ይበሉ። ኑ በምግብ እናክሙ።